ወደ መድረክ እየጋበዘልን ወባካችሁን እጃችሁን አንድ ላይ በማድረግ በጭብጨባ ማሰራብነትን ወደ መድረክ ተቀበሉን። በመልካም ስራዎቹ የተለያዩ ሰዎችን ሕይወት በመቀየር አመቱን በሙሉ እንዲሁም የሌሎቹንም አመት ላይ ሲያግዝ የነበረ ማሰራብነት አለመረታችን በሙሉ ልብ እያመሰግነው፣ ነገር ግን ደግሞ እኔ በራሴ ይሄ ነገር ለማስተራብነት መስጠት ፈልጋለሁ። ለነሰኝ ዶክተር አብይ የቤት ሶሻል ኢምፓክት ኮንተንት አዋርድን ለማስተራብነት ሰጥቷል። እናመሰግናለን። እዚህ እንዲቆም የረዳኝ እግዚአብሔር የኢትዮጵያ ህዝብ እዚህ የተገኛችው በላይቭ የምትከታተሉ ሁላችሁንም ከልብ የሚከልብ እወዳለሁ። ለአብይ አንድ ነገር ብቻ ነው የሚመኝለት፣ ዶክተር አብይ እግዚአብሔር ጤና ብቻ ይስጥ። ስላከልብትም በእኔ አይገባኝም፣ ምንም አልሰራውም። እሱ ከሰራው ስራ አንፃር ይገባዋል፣ ይገባዋል፣ በጣም ይገባል። ይሄ ደግሞ እጅግ በጣም የሚወደውና የማደንቀው ከልብ የምሳሳለት ወንድሜ መልእክተኛው ካለ እሱ አስተላለፍ። መልእክተኛው ካለይህ ነው የቤስት ሶሻል ኢምፓክት አዋርድ ማለት ሁለት ያለ ለሌላ አካፍል ነው የሚለው። እዚሁ ጋር በተግባር እየተመለከት ነው እንገኛለን። መልእክተኛው እባክህ ወደ መድረክ ናለን። እዚህ አካባቢ ከተገኘ መልእክተኛው ከመካከላችን ካለ እባክህን ወደ መድረክ፣ ተወካዮችም ከሆናችሁ እባካችሁ ወደ መድረክ እና ይህንን የወንድማማችነት ብለነዋል

እዚህ ዋላጆራእዚህ የቤስት ሶሻል ኢምፓክት አባርት ላይ የጩኸውን ሁሉም ለሰብስበው ሁሉም ሚባሉ እንደዚህ አይነት ነገር እንደሚያደርጉ እርግጠኞች ነን። ውስጣቸው ያለው ለሰዎች ሩሩ አጋዥነት ስለሆነ

ሃይ ሀይ እንዴናችሁ? ይህን ቪዲዮ ሼር ኮፒ ሊንክ እያደረጋችሁ ለብዙ ሰዎች አድርሱልኝ። ዶክተር አብይ ነኝ ከሊቲ የአንገት ብላይ ቀዶ ሕክምና ማዕከል። የቲክቶክ ክሬቲቭ አዋርድ ፕሮግራም አልቋል። በቤስት ሜዲካል ኤንድ ሄልዝ ኮንተንት እንዲሁም ደግሞ በቤስት ሶሻል ኢምፓክት ኮንተንት የዘንድሮ የ2025 አሸናፊ ሁኛለሁ። በጣም በጣም ነው ደስ ያለኝ። ለመረጣችሁኝ ከ140 ሺህ በላይ ለምትሆኑ ኢትዮጵያውያን በሙሉ በጣም አመሰግናለሁ። ለቲክቶክ ክሬቲቭ አዋርድ አዘጋጆችም በጣም ከልቤ የሆነ ምስጋና የማቅረብ ፈልጋለሁ። በቤስት ሶሻል ኢምፓክት ኮንተንት ያሸነፍኩትን ሽልማት እኔ ለማስተራብነት እዛው መድረኩ ላይ ይገባዋል ብዬ ሰጥቻለሁ። በሚገርማችሁ ሁኔታ ባልጠበቅኩት ሁኔታ እሱ ሰርፕራይዝ አድርጎኝ በቀጥታ እሱም ለመልክተኛው ለወንድማችን በጣም ትሁት ለሆነው ወንድማችን ለመልክተኛው ስጦታውን ወይም ደግሞ ሽልማቱን እሱም እዛው መድረክ ላይ ሰጥቷል ማለት ነው። መልእክተኛውም ደግሞ ከዛ በኋላ ይሄ የአንተ ሽልማት ነው ለአንተ ነው የሚገባ፣ ላደረግከው ነገር በጣም እናመሰግናለን ብሎ እንግዲህ ሽልማቱን መልሰው ወደ እኔ ያምጥተውታል ማለት ነው። መዋደድ፣ መከባበር፣ መፈቃቀር ሲኖር ሁሉም ነገር ከሰው በታች መሆኑን ማሳየት የምንችልበት እንደሆነ ነው የገባኝ የእውነት መጨረሻ ላይ ይህ ሽልማት ማለት ነው። እና የሚገርማችሁ ማስተራብነትንም መልእክተኛውንም በአካል ያገኟቸው እዚህ ፕሮግራም ላይ ነው ለመጀመሪያ ጊዜ ማለት ነው። እና ስላገኘኋቸውም በጣም ደስ ብሎኛል። እኔ ማስተራብነት በጣም በጣም ውሃ የሆነ ልቡ ንጹሕ አጫ በረዶ የሆነ ሰው እንደሆነ እንዲህ በማየት ገና ስቀርበው ነው ያወቅኩትና እግዚአብሔር የጠብቀ ጤና ንስጥ በጣም ለረጅም ዓመት የምታገለግልበትን እድሜና ጤና ይስጥ ብዬ ነው መመልስ ምን መናገር የምፈልገው ወንድም ይወድሃለሁ። ሁላችሁንም ለዚህ እንድበቃ ያደረጋችሁኝ በሙሉ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ጊዜ። ለመጀመሪያ ጊዜ ዶክተር አበሳ ቲክቶክ ጀምር ብሎ ያዘመረኝ ዶክተር አብይ ታደሴን፣ ሁላችሁም የዘንድሮ ቲክቶክ ክሬቲቭ አዋርድ አሸናፊዎች ኮንግራጁሌሽን ላችኋለሁ። ዶክተር አበሳ ነኝ ከጅማ በተለይ በተለይ ደግሞ በእኛ ዘርፍ በሕክምና ዘርፍ እኔ ምጭ ሆኜ በቀረብበት ዘርፍ ለመጀመሪያ ጊዜ ቲክቶክ እኔ ሲጀምር ጀምር ቪዲዮ ፖስት አርክ ለብዙዎች ትሆናለ ብሎ ያዘመረኝ ዶክተር አብይ ታርደሴን ከልቤ ኮንግራጁሌሽን እላለሁ። ዶክተር አባቴ እንኳን ደስ አለ። የኔ ውድ አባት እንኳን ደስ አለ። እንኳን ደስ አለ ዶክተር አብይ የቀዶ ስፔሻሊንግ ካንገት በላይ እንኳን ደስ አለ። እኛ በጣም በጣም በቃ መጀመሪያ ስምን ሲጠራ እንዴት አባ ደስ እንዳለን በቃ፣ እንዲህ ተያይዘን ነው የጨው ነው በቃ ተሳካልን። በቃ እኛ ምኞታችን ነበር እንድታሸንፉ፣ አዋርዱን እንኳን አሸንፍክልን፣ እንኳን እንኳን ደስ አለን።